በአገልግሎት ዘርፍ ተገልጋዩን የህብረተሰብ ክፍል በከፍተኛ ሁኔታ ቅሬታ ከሚቀርባቸውና ለረጅም ጊዜያት የመልካም አስተዳደር ችግር ሆኖ የዘለቀው የሰነዶች ማረጋገጥና መመዝገብ አገልግሎት ተጠቃሽ ነው። ይህም ዜጎች መብታቸውን እንዳይጠቀሙ የአገልግሎት አሰጣጡን ቀልጣፋና ተደራሽነት እንዲሁም ተገማች እንዳይሆን የሚያመነጫቸው ሰነዶችም ታማኒና ተቀባይነት እንዳይኖራቸው ሆኗል። ይሁንና ከባለፉት ሁለት ዓመታት ወዲህ በፌዴራል፣ በክልልና በከተሞች መካከል በአንድ የመረጃ ቋት ቅንጅታዊ ስራ ለመፍጠር በኢንፎርሜሽን ቴክኖሎጂ በመታገዝ የአገልግሎት አሰጣጡን የማዘመንና ቀልጣፋና ተደራሽ ለማድረግ ስራዎች ሲሰሩ ቆይተዋል። ከሰሞኑንም ሶስተኛ ሀገራዊ ምክክር መድረክ በሐዋሳ ከተማ በቴክኖሎጂ የዘመኑና ወጥነት ያለው የሰነድ ማረጋገጥና መመዝገብ አገልግሎት ለዲጂታል ኢትዮጵያ ግንባታ በሚል መሪ ቃል በተሰሩ ስራዎች ዙሪያ ውጤታማ ምክክር በማድረግ ልምድ በመጋራት ለቀጣይ የትኩረት አቅጣጫዎችን አስቀምጠዋል። የህዝብ ተሳትፎን ከማረጋገጥ አንጻር በርካታ ስራዎች በመሰራቱ እንግዲህ ስርዓቱን ከማዘመን አልፎ የህዝብ አምኔታ ለማረጋገጥ የሚያስችሉ ተግባራት እየተከናወኑ ይገኛሉ በህግና በአዋጅ ለፍትህ ቢሮ ከተሰጡ ኃላፊነቶች መካከል የሰነዶች ማረጋገጫና ምዝገባ አገልግሎት አንዱ ሲሆን የዚህ አገልግሎት አላማ በሀገርና በአለም አቀፍ ደረጃ በሰዎች መካከል የሚደረጉ ኢኮኖሚያዊና ማህበራዊ ግንኙነቶች በህግ አግባር መሆናቸውን መመዝገብ እና ማረጋገጥ እና የዜጎች ህገ መንግስታዊ መብቶች የዜጎች ህገ መንግስታዊ መብቶች ዋስትና መስጠት ነው። በመሆኑ ቢሮ ከዚህ በፊት የነበሩ በተበታተነ ሁኔታ ይሰጡ የነበሩ አገልግሎቶች በፊት ቢሮ ስር እንዲሰሩ በማድረግ በርካታ ስራዎች ተሰርተዋል። ተቋሙ በኢንፎርሜሽን ቴክኖሎጂ በመታገዝ የአገልግሎት አሰጣጡን የበለጠ ቀልጣፋ ተደራሽና ተገማች እንዲሆኑ የሚያመነጫቸው ሰነዶችም ተአማንነት፣ ተቀባይነት እንዲኖራቸው ለማድረግ ቀጣይነት ያለው አሰራር ማሻሻያ ስራዎች ስተገብር ቆይተዋል። ቀደም ሲል ሁለት ዓመታዊ የጋራ ምክክር ጉባኤዎች ተካሂደው የጋራ መግባባቶች በተደረሰበት መሰረት ጠቃሚ ውጤቶች ተገኝተዋል። የዛሬው ሶስተኛው ምክክር መድረክም በቴክኖሎጂ የዘመንና ወጥነት ያለው የሰነድ ማረጋገጥና መመዝገብ አገልግሎት ለዲጂታል ኢትዮጵያ ግንባታ በሚል መሪ ቃል የሚካሄደው ነው። ውጤታማ ምክክር በማድረግ በወሳኝ ጉዳዮች ላይ አቅጣጫ በማስቀመጥ እንደምጠናቀቅ ይጠበቃል። ፍትህ የሌለበት ሀገር ሀገር አይደለም። ሰነዶች የሚጭበረበሩበት አካባቢ ወይም ክልሎች መንግስት ያለበት አያስመስልም። ስለዚህ ሰነዶችን በዘመናዊና በዲጂታዊ ስርዓት በማዘመን በኦንላይን ላይ ዜጎች፣ ህብረተሰቦች ፍትህ የሚያገኙበት ስርዓቶች መዘርጋት ምን ያህል ውጤታማና አዋጭነት ያለው ወጥነት ያለው ከፈደራል ጀምሮ እስከ ታች እስከ ቀበሌ ድረስ ያሉ አሰራሮች፣ ዝርጋታዎች፣ መሰረተ ልማቶች ተዘጋጅተው ሰው መጥተው ፍትህን በገንዘብ ሳይሆን በሌላ በእጅ መንሻ ሳይሆን ሰዓታቸውን ሳጠፉ ለልማት የሚሄዱበትን ጊዜያቸውን ሳባክኑ ውሳኔ አግኝተው የሚሄዱበት ስርዓት በመዘርጋቱ የተጀመሩ ውጤቶች የተጀመሩ ተስፋ ሰጪ ብርሃኖች የሚፈነጥቁበትን ለሌሎች ለሁሉም ቦታ አስተላልፎ መስራት። የዚህ የተቋሙ ግዴታው ስለሆነ በተገቢው ይዞ መስራት እንደሚጠበቅበት ይህንን ማረጋገጥን ለማሳሰብ እፈልጋለሁ። ዘርፉን በቴክኖሎጂ በማዘመን በአንድ መረጃ ቋት ለመገልገል እና የደንበኞችን እርካታ ለማምጣት በተደረጉ የለውጥ ስራዎች ላይ የመጡ ለውጦች እና በቀጣይ የሚጠበቁ ተግባራት ላይ ሶስተኛው ዙር ሀገራዊ ምክክር በስፋት መክረዋል። አፈጻጸማቸውን አይተናል። በኦንላይንም 88 ኦንላይን እየተሰጠ መሆኑን ነው የተገነዘብ ነው። እቺ የቀረችውንም ወደ 12 ፐርሰንት የምትሆነውን ኦንላይን ሰርቪስ ቢሆን ምናልባት እቺ የቀረችው ለምንድን ነው ኦንላይን ያልሆነችው የሚል ነገር ማብራሪያ የሚፈልግ ከሆነ እሱ ላይ ማብራሪያ ቢሰጡ ጥሩ ነው። በአጠቃላይ ግን አፈፃፀሙ በጣም ጥሩ ነው የሚል ሀሳብ ለመስጠት ነው። ክልሎችም ቤንሻንጉል ጉሙዝ ክልል፣ አማራ ክልልም፣ የስዳማ ክልልም ያቀረበው ሪፖርት በጣም በጣም ጥሩ ነው የሚል ሀሳብ ለመስጠት ነው። ከዚህ ግን በአጠቃላይ ምንድን ነው የምንማረው የምለው ግን ቤቱ በደንብ ይዞ ቢሄድ የሚል ሀሳብ ነው ያለ ምክንያቱም ይህንን አሁን ዳሪ ሲን ተጠቅመን ክልሎችን ማለት ነው ቴክኖሎጂ በታገዘ የሰነድ ማረጋገጥ አገልግሎት እየሰጠን መሆኑ አንደኛ አገልግሎትንም እያሳለጠ መሆኑ የህዝብ እንግልትን ያስቀረ መሆኑ አንዱና ዋነኛው የአገልግሎት አገልግሎት ላይ የነበረውን ብልሹ አሰራር ለመቅረፍ ስለሆነ እኔ ሁሉም ክልል አይ ቲንክ ሁሉም ክልሎች እዚ ያሉ ብዬ እገምታለሁ። አንደኛ በዝግጅት ላይ ያሉትም ወደዚህ መምጣት እንዳለባቸው አይ ቲንክ እዚሁ ዲሳይድ አድርገን መሄድ ብንችል እኔ እጅግ በጣም ደስ ይለኛል። ማርያም የፌደራል ሰነዶች ማረጋገጥና ምዝገባ አገልግሎት እንደ ተቋም እንደ አገር በአጭር የለውጥ አመታት ውስጥ የሄደበትም ጉዞ በጣም ተስፋ ሰጪ እንደሆነ እንደ ሀገር የተደመደመበት ሁኔታም አለ። ባለፈው የሀገራዊ ሚኒስትራዊ ጥናት በሚደረግበት ጊዜ በጣም ቱራፍ ታሰብ ካላቸው ተቋማት የዝንሮች ማረጋገጥ አንደኛ እንደሆነ ሁላችን ያወቅንበት ሁኔታ ነው የነበረው። በተለይ ለዜጎች አገልግሎት መስጠት፣ የሪፎርም ስራዎች በተቋሙ አመራሮች እና ሰራተኞች ቁርጠኝነት ወደ ስራ የማስገባት የቴክኖሎጂም ጉዳዮችም ትኩረት መስጠትና ወዘተ ተያያዥ ጉዳዮች ተቋሙ ወደ አውሉ ወደ ላቀ ደረጃ የደረሰበት ሁኔታ በመኖሩ ሁላችን እንደ ሀገር ዜጎች ደስተኞች ነንና የተጀመሩ ስራዎችም መቀጠል አለባቸው የሚል አሳብ ነው ያለኝ የሰነዶች ማረጋገጫ ከሚያደርጋቸው ድጋፎች ለክልሎች እያደረገ ያለው ድጋፍ የሚመሰገን ነው ነው ነገር ግን ቅድም ከቀረቡ ፕሬዘንቴሽን ከአስራር ክብተቶች ይህ ግብ ተወሰነም ቢሆንም የተወሰነው ክልሎች አካባቢ እኔን ቅድም በመሪው መስረት በተቀመጠው ካልተከሄደበት ወጥነት የሆነ የዜጎች አገልግሎት የማግኘት ችግር ስለመሆነብን፣ አሁን እየተደረገ ያለው ድጋፍ ጥሩም ነው ቢሆንም፣ የክልሎች ድጋፍ በጣም ወሳኝ ነው። ሰርቪስ የሰነድ ማረጋገጥ አገልግሎት ጉዳይ እስከሆነ ሁሉም በተመሳሳይ ሰርቪስ ይፈልጋል። እዛ ጋር ወረፋ ላይ ቁጭ ብሎ ሌላው መታገልና ጊዜ መፍጀት አይፈልግም። ይሄኛው መክፈል ስለቻለ ስፔሻል ሰርቪስ ደሊቨሪ እየተደረገለት ነው ማለት ነው። እና ይሄ እንዴት ታዩታላችሁ? ከፋይዳ ዲጂታል አንጻር ተነስቷል፣ ግን ጠቅላይ ሚኒስትሩ እራሱ ያሉት 15 ሚሊዮን እስካሁን ፋይዳ ዲጂታል ተመዝግቧል። አሁን አንድ ሰው እናንተ ጋር አገልግሎት ፍላጎት ፈልጎ ሲመጣ የአዌርነስ ችግር ሊኖር ይችላል። ኢቭን እዛ ጋር ሰርቪሱን ልሰጡት ፋይዳ ዲጂታል እዛው ጋር ተመዝግቦ ሁሉ ነገር ሊቀላጠፍለት እየቻለ የአዌርነስ ችግር ሊኖርበት ይችላል። በዛ ሰዓት አእምሮ ሬዲ ላይ ሆን ይችላል። ስለዚህ እነዚህን ነገሮች እንዴት ትመለከቷላቸዋል? ፌደራል ሰነዶች አገልግሎት ዳሬስን ሲጠቀም ከተለያዩ አጋር አካላት ጋር ትስስር ይፈጥራል እና የተሟላ አገልግሎት ነው የሚሰጠው። ከማረሚያ ቤት ጋር፣ ከትራንስፖርት ጋር፣ ከወሳኝ ኩነት ጋር፣ ከሌሎች እሱነን ከሚመለከቱ አካላት ጋር ትስስር ፈጥሮ ነው እየሰራ ያለው። ወይራዝ ወደ ክልሎች ሲወርድ ግን ሰነዶች ብቻ ወደ ሶፍትዌሩ እንዲገቡ ከማድረግ ባሻገር ከሌሎች አጋር አካላት ጋር ትስስር የመፍጠሩ፣ ለምሳሌ አሁን እዳ አገዳ የሚባል ነገር አለ። እዳና አገዳን ፌዴራል እንትን የሚያደርገው ከፍርድ ቤት ጋር ባለው ትስስር ነው። ሶ አሁን እኛ ከፍርድ ቤት ጋር ይሄ ቴክኖሎጂ ሲመጣ ሶፍትዌሩን የፌዴራል ሰነዶች አገልግሎት እንትን ሲያደርገን ይሄን ትስስር አብሮ ካልፈጠረልን ሌላ ችግር ነው የሚሆነው ማለት ነው። ሰርቪስ ወይም አንዳንድ ሰርቪሶችን አንዳንድ ሰፋ ያሉ ሰርቪሶችን ሰዎቹ ለእኛ እኛ ሳያመጡ እዛው ባሉበት ሆኖ እንዲያገኙ የምናደርግበት ሁኔታ እየተመቻ እያመቻቸን ነው ያለው። ይህን ታርጌት አርገን ነው እየሰራን ያለውን ያለ ነው እና ይህ ስራ እንዲሳካ ደግሞ እዚህ ያሉ ከፍተኛ ጉዳዩ የሚመለከታቸው ባለስልጣናት በሙሉ አብሮን ስላሉ ይህንን ታርጌታችንን አውቆ አስፈላጊውን ድጋፍ እንዲያደርጉልን በዚህ አጋጣሚ ጥሪዬን ማስተላለፍ ፈልጋለሁ። ለአብነት ያህል ከወጥነት አንጻር ከአስራ ዲስፓሪቲ አንጻር የተለያዩ ጉዳዮች አሉ። ከቴክኖሎጂ አንጻር፣ ከአቅም አንጻር አንዳንድ ክልሎች ያልገባሉ። የገቡትን በበቂ ሁኔታ ተግባራዊ ያላደረጉ ክልሎች አሉ ከዚህ አንጻር ምን መፍትሄ ይኖረዋል የሚለውን ነገር እንደ ተቋም ማሰብ የሚቻልበትና ለቀጣይ እንትን መነሻ አድርገን የሚንሰራበትን እንትን ወስተናል ብዬ አስባለሁ አገልግሎትን በተመለከተ ያው ይህ አገልግሎት ነው ክልሎችም ሁሉም አካል ወደዚህ መግባት ወደ ዲጂታል አለም መግባት የግድ ነው የሚሆነው ስለዚህ ከዚህ አንጻር አገልግሎቱ በራሱ በኔቸሩ ለቴክኖሎጂ በጣም ምቹና በጣም በቴክኖሎጂ ሁሉንም ችግሮች በመፍታት መስራት የሚቻል አገልግሎት ስለሆነ ሁሉም ሰው በተገኘው አጋጣሚ ጥረት አድርጎ ሁሉም ክልል ወጥ በሆነ ሁኔታ መስራት አለበት የሚለው ነገር እኛም ማጠናክረን መሄድ አለብን የሚለው ነገር እንደ ክልል ለማንሳት ነው። እኔ ቤዚክ ኮንሰርን ነው ብዬ የማነሳው ዲስፓሪቲዎችን ልዩነቶችን በተመለከተ የቀረቡትን ቅድም በምን አግባብ መፍታት አለብን የሚለው ነገር በደንብ ቢታሰብበትና ብያዝ ጥሩ ነው። እኔ አንዳንድ ነገሮች በፊት ሚኒስቴር ደረጃ መታየት ያለባቸው በተቋምም፣ እንደዚሁም በክልሎች ደረጃ መታየት አለባቸው የማስባቸው ነገሮች እንደዚህ ልዩነቶች በጣም ወጥ የሆነ አንድ የሆነ አሰራርም እንዳይኖር፣ የመረጃ ስርዓት እንዳይኖር የሚያደርጉ ናቸው። በተለይ ስፔሻል ኤጀንሲን በሚመለከት፣ ልዩ ውክልናን በሚመለከት ስለዚህ ከዚህ አንጻር ምን ይሻላል የሚለው ነገር አንዳንድ ከክልል የሚነሱ ኮንሰርኖች እኔ ተገቢ ይመስለኛል። አንዳንድ ነገሮች እና አሁን ለምሳሌ ከጋብቻ ጋር እና እንደዚህ ለምሳሌ ሪያሊቲው ራሱ እየተቀየረ ነው። አሁን ለምሳሌ አዋሳ ከተማ ካየን አብዛኛው ሽያጮች በውክልና ነው የሚፈጸሙት ማለት ነው። ስለዚህ ሪያሊቲው ተቀይሯል። አሁን የቀረቡት ነገሮች አብዛኛው ከቤቱ እንደተባለው ለግንዛቤ የሚሆኑ ናቸው፣ ግንዛቤ የሚፈጥሩ ናቸው፣ ልምድ የሚወሰድባቸው ናቸው። ሁላችንም ደግሞ ወስደን የበኩላችንን ድርሻ መወጣት የሚያሳዩ ጉዳዮች ናቸው። ከቀረበው ሰነድ አንጻርም የአሰራር ወጥ አሰራር አንጻርም የሚዳብሩ ሀሳቦች የአንዱ የአንዱን ኮንሰርን ተረድቶ በጥናት፣ በስልጠና በተለያየ መልክ ሊዳብሩ የሚገባቸው ነገሮችን የሚመለከቱ ነገሮች ናቸው እና ይሄ ዚጋ ኤክስ ዚጋ ራይት የሚባል ነገር አይደለም ለማለት እፈልጋለሁ። ከተነሱት ጥያቄዎች አንጻር አንዱ ከፋይዳ ጋር በተያያዘ የተነሳለ አገልግሎት አሰጣጥ ጋር በተያያዘ አስራ አምስት ሚሊዮን ገና ተመዝግቦ እያለ እንዴት ትከለክላላችሁ፣ አስገዳይ ታደርጋላችሁ የሚል ነው። ይሄንን ዝም ብለን አይደለም ተገልጋዩ መጥቶ እንድመለስ እንድጉላላ በማድረግ አይደለም፣ አስፈላጊው ምቹ ሁኔታ በማመቻቸት ነው። አንደኛ ቀድም ብለን የእኛ ተቋም ራሱ የፋይዳ መዝጋቢ ነው። መዝጋቢ ተቋም ተደርጎ እየመዘገብን ነበረ። በእያንዳንዱ ቅርንጫፎቻችን ተገልጋዮች ይመዘግባሉ። ይሄ ስራ በቅድሚያ ሲሰራ ነበረ። ይህንን አሰራር ወደ አስገዳጅነት ስናስገባም በተጨማሪ የኢትዮ ቴሌኮም እንዲገቡ እናደርግ ነው። ወደ እኛ ተቋም ማለት ነው። ኢትዮ ቴሌኮም ገብቶ ያልተመዘገቡ ነዋሪዎች ካሉ እዛው ተመዝግቦ እዛው አገልግሎት እንዲያገኙ የሚደረግበት ሁኔታ ነበርና እንደውም ከገመት ነው በላይ ሰው ልቸገር ይችላል ብለን ኢትዮቴሌኮም አስገብትን። በኋላ ግን ስናይ ብዙ የተቸገረ ሰው የለም። በአዲስ አበባ ያው እንደምታውቀው ብዙ መዝጋቢ አካላት ስላለ ምንም ትርምስ አልተፈጠረብንም። እንደሁም ኢትዮ ቴሌኮም ተመልሶ ወጣ። የእኛ በቂ ስለነበረ የሚመዘገብ ሰው ብዙ ስላልነበረ ተመልሶ የወጣበት ሁኔታ ነው ያለውና ችግር አልፈጠረበትም። የተመዘገበ ከሆነ ተመዘገበ፣ ያልተመዘገበ ከሆነ እዛው መዝግበን አገልግሎት የምንሰጥበት አግባብ ስላለ ነው ለማለት ነው። ሌላው ሴኩሪቲ ፊቸር ጋር በተያዘ በያዘዊ ባለፈው ወደዚህ ከአውንጣታችን በፊት ቢሮ ኃላፊዎች ከአሜሪካ ኤምባሲ ጋር በተቀናጀ ይህንን የእኛን ሲስተም ሴኩሪቲ ፊቸር ህትመትን እንትን ያደረገው ድርጅት ጋር ዝግጅት ተደርጎ በዛም ላይ ግንዛቤ ተፈጥሮ ነበርና እኛ ያው በግዢ ነው በግዢ ነው ወደዚህ ያመጣ ነውና፣ ኮስቴ ሊሆን ይችላል። ነገር ግን ደረጃውን የጠበቀ አገልግሎት ከመስጠት አንጻር፣ ወንጀልን ማጭበርበርን ከመከላከል አንጻር በተለይ አሁን ትራንዛክሽኖች በሚሊዮን ብቻ ሳይሆን በቢሊየን ደረጃ ሆነዋል። አንድ ወረቀት ብዙ ቫሊዩ አላት ማለት ነው። ስለዚህ አደጋውን ከመከላከል አንጻር አስፈላጊ ትኩረት ተሰጥቶ የተሰራ ነው እና በሂደት ወደዛ የሚሄድበት ሁኔታ ነው የሚፈጠረው፣ ማለት ነው። ዲጂታል አይዲ ላይ አንደራደርም ብለናል። አዘር ሴምታይም ከዚህ ጎን ለጎን ምናልባት ፋይቭ ሚሊዮን ኢንኮደርስ የሚለውን እንዴት እያያችሁት እንደሆነ አናውቅም። እሱም ላይ አቅጣጫ ሰጥቷል፣ ማለት ነው። አንድ ሁለተኛው ሀሚድ ያነሳው የሲቪል ሰርቪስ ሪፎርም አዋጁ ፖሊሲው ላይም አዋጁ ላይም ሁላችንም ተወያይተናል። በክልል ደረጃም በፌዴራል ደረጃም ኢቨን በፓርቲ ሌቭልም ማለት ነው። በደንብ ኤግዞስቲቪሊ የታየ አዋጅ፣ ኤግዞስቲቪሊ የታየ ፖሊሲ ነው ማለት ነው። በዛ ፖሊሲ ላይ ያስቀመጥ ነው ምንድን ነው አንደኛው አሁን የምንለው ነው የ አገልግሎት አሰጣጣችን በጣም ችግር ያለበት የተወሳሰበ በጣም ከዚህ እዚህ የሚያሯሩጥ ኢቭን የውጭ ዳይሬክት ኢንቨስትመንትን መሳብ የማይችል በጣም ሁላችንም በየቦታው ራሳችንን ቆልፈን ሕዝባችንን እያስመረርን ነው የሚለው ነው። ስለዚህ ከዚህ አኳያ አዋጁ ጸድቋል። አዋጁ በሁሉም ላይ ተፈጻሚነት ያለው ነው። ከዚህ አኳያ ስራዎቻችንን በጣም ማንዋል ከማንዋልነት ከእጅ ንክኪነት ወደ ዘመናዊነት መቀየር አለብን የሚል ነው። ስለዚህ እዚህም እዛም የሚታዩ ነገሮች ፌዴራል ላይ እየተጀመረው የሞሰብ አገልግሎት በክልሎችም እንዲወርድ አቅጣጫ ተሰጥቷል። በዛው መሰረት እናንተ ጋር ይደርሳል ማለት ነው። ስለዚህ የቶኞቹ ስራዎች ላይ እንነካካለን የሚለውን ነገር እያያችሁ ትሄዳላችሁ ማለት ነው። ይህንን ነው አንድ ላነሳው የፈለኩት ጉዳይ ሌላው፣ ሁላችሁም ቅድም ተናግራችሁታል። ለምንድን ነው እንደ ክልላችን ሁሉም በየክልላችን ቤስት የሆነ አንድ መስሪያ ቤት ለምን እናጣለን? እንደ ፌዴራልስ ወይንም እንደ አገርስ ቤስት የሆነ አንድ መስሪያ ቤት የመንግስት መስሪያ ቤት ለምን እናጣለን? በግል ደረጃ ማንም ዓለም የመሰከረለት አፍሪካኖች ኩራት የሆነው የኢትዮጵያ አየር መንገድን እንጠራለን። ስለዚህ እነ ሀሚድ ቶፊክ፣ ሁሉም እዚህ ያሉት በጣም እናንተ ጥሩ መስመር ላይ ስላላችሁ በፌዴራል ደረጃ ካሉት ወይንም እንደ አገር ካሉት ልክ እንደ ኢትዮጵያ አየር መንገድ ስሙ እንዲጠራ ማድረግ ትችላላችሁ። ዘንቤ ስትበቅ ይሄ እኮ ያኔ እኮ በኢህአዴግ ጊዜ የተሸለመ መስሪያ ቤት ነው። ከዛ በኋላ መሀል ላይ ተንኮታኩቶ እንደገና አሁን እያንሰራራ ያለ ነው። ስለዚህ የሰነዶች ምዝገባና ማረጋገጫ አገልግሎት ስፔስ ጥሩ ብንባል ማንን እንጠራለን? እንደምትባለው ሁሉ ያንን ለመስራት በጣም ራስን የበለጠ እያበቁ ሰራተኞችን እንትን እያደረጉ መሄድ ያስፈልጋል።